እናም ደንቡን መረዳት አለባቸው። የተለያዩትን ደንቦች፣ ሀብታሞች የሚመሩባቸው ደንቦች አሉ፣ ቀሪዎቹ ዘጠና አምስት ከመቶ ሰዎች የሚመሩባቸው ደንቦችም እንዲሁ። ዘጠና አምስት ከመቶዎቹ እነዚህን ደንቦች የሚማሯቸው ከትምህርት ቤትና ከቤት ነው። በዚህ የተነሳ ልጅን ጠንክረህ አጥናና ጥሩ ውጤት አስመዝግብ አስተማማኝ ሥራን ፈልግ ብሎ መምከር አዋጪ ያልሆነው የዚህ ዘመን ልጆች ደረጃው ከፍ ያለ ትምህርት ያስፈልጋቸዋል። አሁን ያለው የትምህርት ስርዓት ግን ይህንን ማድረግ አይችልም። ያላቸው የኮምፒውተር ብዛት ወይም ትምህርት ቤቶቹ የሚያወጡት ወጪ አያስጨንቀኝም። አንድ የትምህርት ስርዓት የማያውቀውን ነገር እንዴት ሊያስተምር ይችላል? ታዲያ ወላጆች ትምህርት ቤት የማያስተምሯቸውን ለልጆቻቸው የሚያስተምሩት እንዴት ነው? ሂሳብ አያያዝን ለልጆች ማስተማር እንዲሰለቹ አያደርጋቸውም? ለራሴ ንግድ ውስጥ ለመግባት ስጋት እያለብኝ ለልጄ ማስተማር የምችለው እንዴት ነው? ልጆቼን ከስጋት ነፃ በሆነው መንገድ እንዲንቀሳቀሱ ከመምከር ይልቅ ጨዋታውን በብልጠት እንዲወጡት ማስተማርን መረጥኩ። ታዲያ ልጆችን እስካሁን የተነጋገርንባቸውን ነገሮች የምታስተምራቸው እንዴት ነው? ወላጆችስ ለራሳቸው የማያደርጉትን ነገር ቀለል አድርገው እንዲያቀርቡት የምናደርገው በምን መንገድ ነው ስል ጠየቅኩት። በዘርፉ ላይ መጽሐፍ ጽፍ ያለው አለ። የት አለ አልኩት። ኮምፒውተሬ ውስጥ ነው። ለአመታት በተበታተነ ሁኔታ እዚያ ውስጥ ተቀምጦ ቆይቷል። በየጊዜው እጨምርበታለሁ፣ ነገር ግን አሰባስቤ ለማደራጀት አልቻልኩም። የመጀመሪያው መጽሐፌ ከፍተኛ ሽያጭ ካስመዘገበ በኋላ ነው ይህኛውን መጽሐፍ የጀመርኩት፣ ነገር ግን በተበጣጠሰ ሁኔታ ነው ያለው። በእርግጥም በተበታተነ ሁኔታ ነበር ያለው። የተበታተነውን ካነበብኩት በኋላ በውስጡ ጠቃሚ ነገር እንዳለና ሌሎችም ሊያውቁት የሚገባ መሆኑን ስላመንኩበት መጽሐፉን ከሮበርት ጋር ለማዘጋጀት ወሰንኩ። አንድ ታዳጊ ምን ያህል የገንዘብ እውቀት እንደሚያስፈልገው ሮበርትን ጠየቅኩት። እንደ ልጁ ሁኔታ ይወሰናል አለኝ። በልጅነት ዘመኑ ሀብታም መሆን ይፈልግ እንደነበርና የሚያስተምረው ሀብታም አባት በማግኘቱ እድለኛ እንደነበረ ያውቃል። የስኬት ብቸኛው መሠረት ትምህርት እንደሆነ ያምናል። ሮበርት ሞያዊ ክህሎቶች በጣም አስፈላጊ እንደሆኑት ሁሉ የገንዘብና የተግባቦት ክህሎቶችም እጅግ አስፈላጊ ናቸው። ቀጥሎ የሚመጣው ሮበርት ከድሃውና ከሀብታም አባቱ ጋር ባሳለፈባቸው ጊዜያት በሕይወት ዘመኑ ያዳበራቸው ክህሎቶች ታሪክ ነው። የሁለቱ አባቶች ንጽጽር ጠቃሚ አቋም እንዲያዳብር አስችሎታል። የመጽሐፉን አርትዖት የሰራሁትና ያቀናጀሁት እኔ ሻሮን ነኝ። ይህንን መጽሐፍ የምታነቡ የሂሳብ ባለሙያዎች ብትኖሩ የሂሳብ እውቀታችሁን ወደ ጎና አድርጋችሁ ከሮበርት እይታ ተቋደሱ። ምንም እንኳን አብዛኞቹ እይታዎቹ በርካታ የአካውንቲንግ ደንቦችን የሚቃረኑ ቢሆንም፣ ስኬታማ ነጋዴዎች ውሳኔዎቻቸውን የሚቃኙባቸው መንገዶች የሚያሳዩ ናቸው። እንደ ወላጅ ልጆቻችንን ትምህርት ቤት ገብታችሁ ጥሩ ውጤት አምጡ ብለን ስንመክራቸው ያንን የምናደርገው ከልማድ በመነሳት ነው። ሁሌም ትክክለኛው መንገድ እርሱ ነበር። ሮበርትን መጀመሪያ ሳገኘው እሳቤው አግራሞትን ፈጥሮብኝ ነበር። ሁለት አባቶች እንደነበረው ሰው ሮበርት ለሁለት ግቦች እንዲሰራ ተምሯል። የተማረው አባቱ ለኮርፖሬሽን እንዲሰራ፣ ሀብታሙ አባቱ ደግሞ የኮርፖሬሽን ባለቤት እንዲሆን ይመክሩት ነበር። ሁለቱም መንገዶች ትምህርት ቢያስፈልጋቸውም የጥናት ዘርፉ ግን የተለያየ ነው። የተማረው አባቱ ሮበርት ጎበዝ እንዲሆን ይፈልጋል። ሀብታሙ አባቱ ደግሞ ጎበዝ ሰዎችን እንዴት መቅጠር እንደሚቻል እንዲማር ይፈልጋል። ባለ ሁለት አባት መሆን በርካታ ችግሮችን ፈጥሯል። የሮበርት ወላጅ አባት የሐዋይ ግዛት የትምህርት ተቆጣጣሪ ነበር። ሮበርት አስራ ስድስት ዓመት ሲሞላው በትምህርትህ ጥሩ ውጤት ካላመጣ ጥሩ ሥራ አታገኝም የሚለው ምክር የሚያሳድርበት ተጽዕኖ አናሳ ሆነ። የሕይወት መስመሩ ለኮርፖሬሽን መሥራት ሳይሆን የኮርፖሬሽን ባለቤት መሆን እንደሆነ አስቀድሞ ወስኗል። እንዲያውም በጣም ጎበዝ የትምህርት ቤት አማካሪ ባያጋጥመው ኖሮ ኮሌጅ መግባቱ ራሱ አጠራጣሪ ነበር። ይህን እሱም ያምናል። የራሱን ንብረት ለማፍራት ጓግቶ የነበረ ቢሆንም መጨረሻ ላይ የኮሌጅ ትምህርቱ ጠቃሚ ስንቅ እንደሚሆነው ተስማማ። እውነቱን ለመናገር በዚህ መጽሐፍ ውስጥ ያሉት አብዛኞቹ ሐሳቦች ለብዙዎቹ ወላጆች የሕልም ያህል የሆኑና ልማድን የሚያናጉ ናቸው። የተወ